በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ፆታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይህንን ነገር እንግዲህ እስከ ዛሬ እየተሸፋፈነ እየተደበቀ ጊዜ ውስጥ ከማን ከማን ጋር አድርገሻል ብዙ ጊዜ ያሳለፍኩት ግንኙነት ነበረኝ መቻል እያለችም ማንጋ መቻል መቻል ነበረች። ሐዋሳ ነበረች። ሐዋሳ እያለች መቻል እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት? የለሁበት። ምንድን ነው አላማሽ? አላማ እኔ ከዚህ ህይወት መውጣት ነበር በእናንተ እርዳታ። ህይወት እንዲወጡ ነው የምንፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አረለ ስማችሁን ላለማውጣት ነው። ጆሮን ጭው የሚያደርግ ዜና እንግዲህ ሰምተናል። የኢትዮጵያ የሴቶች እግር ኳስ ተጫዋቾች ከ80 እስከ 89 የሚደርሱት በተመሳሳይ ፆታ ግንኙነት ውስጥ እንዳሉ እየተነገረ ይገኛል። ይሄ ምን አይነት ለሀገራችንም አሳፋሪ ጉዳይ እንደሆነ ሁላችሁም ትገነዘባላችሁ በእርግጠኝነት የሴቶች እግር ኳስ ቡድን ላይ ያደረጉት መንኳኳት ወይንም ደጅ የማስከፈት ሁኔታ እንደተሳካላቸው መገንዘብ እንችላለን። ምክንያቱም ሰማንያ ፐርሰንቱን ያህል ካጠብቁ ስኬታማ ሆነዋል ማለት ነው። ስለዚህ ሁላችንም ይህንን ነገር ሳይቃጠል በቅጠል እንደተባለው በእርግጠኝነት ዛሬ ላይ ካልጮህ ነገ ላይ ሁላችንም ቤት መጥቶ ማንኳኳቱና ሁላችንንም አንገት ማስደፋቱ አይቀርም። ዛሬም የሆነ የኢትዮጵያ የሴቶች እግር ኳስ ቡድን ብለን ከኛ አርቀን የሆነ የስፖርት ቡድን ብቻ እንዳናይ ሁላችንም በዚህ ጉዳይ ልንጮህ ይገባል። ሙከራ ሲደረግ በተመሳሳይ ጊዜ እያየን ነው። በቅርብ ጊዜ እንኳን ቤተክርስቲያኖች ውስጥ የተፈጠረውን ሁከት አሁንም እየተፈጠረ ያለውን ሁከት ሁላችንም እናውቃለን። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ምን ያህል በቅርብ ጊዜ እንዳናወጣት ሁላችንም የቅርብ ጊዜ ትዝታችን ነው። ከዛም ባለፈ ብዙ ቤተ ክርስቲያኖች መግለጫ ሲሰጡ ተመልክተናል። ከመግለጫም ባለፈ ግን ትልልቅ ስራዎች መሰራት እንዳለባቸው የሚያሳይ ትልቅ ሁኔታ ነው። ይህ የሴቶች የእግር ኳስ ቡድን ላይ የደረሰ ጥቃት ወይንም የደረሰ ውድቀት፣ ከዚህም የተነሳ በዚህ ሰዓት እንኳን አሁን ላይ እንኳን የኢትዮጵያ መሠረተ ክርስቶስ ቤተ ክርስቲያን በዚህ ጉዳይ እንዴት እየተናወጠች እንዳለች ትላንትናና ዛሬን ጨምሮ የሚለቀቁ ደብዳቤዎችን መመልከት እንችላለን። የሚለቀቁ መግለጫዎችን መመልከት እንችላለን። ይህንን ጉዳይ የሆነ ተቋም ጉዳይ ብቻ ሳናደርገው ሀገራዊ ጉዳይ በማድረግ ሁላችንም የአቅማችንን ያህል ድምፃችን እስኪሰማ ድረስ ልንጮህ የሚገባበት ጉዳይ ነው እያስባለሁ። ከዚህም የተነሳ ሁላችሁም በዚህ ጉዳይ ላይ የምትችሉ ሰዎች ቪዲዮ ስሩ፣ ተቃውሟችሁን፣ ድምፃችሁን አሰሙ። ተባረኩ።